ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ፣ አብራችሁን ቆዩ። ዘላቂ ሰላም እንዲረጋገጥ አካባቢያቸውን ተቀናጅተው እንደሚጠብቁ በማዕከላዊ ጎንደር ዞን የሁለቱ ጭልጋ ወረዳ ነዋሪዎች ተናገሩ። በዞኑ ከጭልጋና ከነባሩ ጭልጋ አጎራባች ስድስት ቀበሌዎች ከተወጣጡ የማህበረሰብ ክፍሎች ጋር የሰላም ውይይት ተካሂዷል። የውይይቱ ተሳታፊዎች አካባቢያቸውን ተቀናጅተው በመጠበቅ ሰላምን ለማረጋገጥ እንደሚሰሩ ተናግረዋል። ችግሮች የሚፈቱት በውይይት በመሆኑ በተለያዩ ምክንያቶች በጫካ የሚንቀሳቀሱ ታጣቂዎች መንግስት ያቀረበውን የሰላም ጥሪ እንዲቀበሉም ተሳታፊዎች ጠይቀዋል። ሰው በማገት ገንዘብ ለማግኘት የሚሰሩ ህገወጥ ግለሰቦችን መንግስትና ማህበረሰቡ በመቀናጀት ሊታገላቸውና ለህግ ሊያቀርባቸው እንደሚገባም በውይይቱ ተነስቷል። የነባሩ ጭልጋ ወረዳ ተወካይ አስተዳዳሪ ና የገቢዎች ጽፈት ቤት ኃላፊ አቶ ማርሸት ይልማ ዘላቂ ሰላም እንዲኖር ማህበረሰቡ ተቀናጅቶ የጋራ ቁልፍ በሮችን በመጠበቅ የድርሻውን እንዲወጣ መልእክት አስተላልፏል። ወቅቱ የግብርና ስራ የሚከናወንበት በመሆኑ ዘላቂ ሰላምና ልማትን ለማረጋገጥ ማህበረሰቡ በትኩረት እንዲሰራ የጭልጋ ወረዳ ዋና አስተዳዳሪ አቶ አዘነው አደባ ተናግረዋል። በውይይት መድረኩ የሁለቱ ወረዳ የስራ ኃላፊዎች ና የመከላከያ አመራሮች ተገኝተዋል። መረጃውን ያደረሰን የማዕከላዊ ጎንደር ዞን መንግስት ኮሚኒኬሽን መምሪያ ነው። በጎንደር ከተማ በሴቶች እየተከናወኑ ያሉ የልማት ስራዎች ውጤታማ መሆናቸውን የአቅም ግንባታ ስልጠና ሲከታተሉ የቆዩ ሴት የስራ ኃላፊዎች ተናገሩም። የስራ ኃላፊዎቹ በከተማው እየተሰሩ ያሉ የልማት ስራዎችን ተመልክተዋል። ተጨማሪ አለን። ወይዘሮ መሰረት ታደሰ በጎንደር ከተማ በዶሮ እርባታ ስራ ዘርፍ ተሰማርተዋል። ዘርፉን በዘጠና ዶሮዎች መቀላቀላቸውን የነገሩን ወይዘሮ መሰረት አሁን ላይ ከሁለት ሺ በላይ ዶሮዎች እንዳሏቸው ነግረውናል። ወደ ሁለት ሺ ዶሮዎች አስገብቻለሁ። ከዛ ፋርማ አለ አንድ ሺ ብር የተከራየሁት ከዛ መንግስት ከንቲባዎችም ከክልልም እየመጡ ሰዎች እያዩ እንዴት እንደዚህ አይነት ራዕይ ያላት ልጅ ተከራይታ ትሰራለች በማለት ቦታ ይሄን ሸድ አመቻችተው ከከንቲባም ከግብርናም ስራና ስልጠናም አግዘውን ለዚህ ሸድ አብቅተውናል። እንቁላል የጀመሩ አሉኝ በቀን በጎንደር ከተማ የአቅም ግንባታ ስልጠና ሲወስዱ የቆዩ ሴት የስራ ኃላፊዎች በከተማው እየተሰሩ ያሉ የልማት ስራዎችን ተመልክተዋል። ሰልጣኞች በሴቶች የተሰሩ ስራዎችንና በኮሪደር ልማት የተከናወኑ ተግባራትን የጎበኙት በጉብኝቱ ያገኘናቸው የወልቃይት ጠገዴ የሰቲት ሁመራ ዞን መንገድ መምሪያ ኃላፊ ተመርጣ መብራቱና የምዕራብ አርማጭ ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካ ዘርፍ ኃላፊ አስችል አማረ መልካም ተሞክሮዎችን ስለማግኘታቸው ተናግረዋል። ከሌማት ትሩፋት ይሁን የኮሪደር ልማቱ ያየኑ (ያየነው) ትምህርት በጣም የሚገርም ነው። በተሰጠው አቅጣጫ እንደሚታወቀው እንደ ሀገራችን የወረደው አቅጣጫ ተከትሎ በጊዜ ይህን ያህል ለውጥ ማምጣት ማለት እኛ ራሱ እንደ ጎንደርን ስናይ በጣም ደስ ብለናል። በሴቶች የተሰሩ ስራዎችን የጎበኘነበት ሁኔታ አንደኛው በሌማት ትሩፋት ነው። የሌማት ትሩፋት ያው ሴቶች ጠንካራ፣ ለስራ ብቁ የሆኑ ሰርተው ማሳየት የሚችሉ ሰርተው መለወጥ የሚችሉ ና ለሀገርና ለአካባቢና ለሀገር መሰረት የሚጥሉ መሆናቸውን ሴቶችን ተመልክቻለሁ። በሚሰሩበት አካባቢ በቂ እንስሳት ሀብት ዘርፍ መኖርን ያነሱት የስራ ኃላፊዎቹ፣ ከጉብኝቱ ያገኙትን ተሞክሮ በመውሰድ የተሻለ ተግባር ለመስራት ስለማለማቸው የስራ ኃላፊዎቹ አንስተዋል። ከዶሮ እርባታም ይሁን ከወተቱም ይሁን ከኮሪደሩም ያየነው እሱ ነው የተመለከትነው እና በጣም ደስ ውለናል። እኛም ወስደን ትልቅ አሳይመንት ወደ ዘናችን ወስደን የገጠር ሚሆን የከተማ እንደምንሰራ ነው የተማርኩበት ማለት ነው። አመራሩ እየሰራ መሆኑን ትልቁ ማሳያ ተግባር ነው። ከተማ ላይ የሚሰራል፣ ወጣ ብለህ ገጠር ወረዳዎችም ገጠር ቀበሌዎችም ይሰራል። ስለዚህ ይህን ተሞክሮ ወስጀ እኔ እንደምመራው ወረዳ እኔ እንደማስተባብረው ወረዳ ወስጀ በዚህ ልክ አካባቢን እንደምቀይር፣ ወረዳውን እንደምቀይር ና ማህበረሰብን እንደምጠቅም ነው የተማርኩበት የአማራ ክልል ሴቶች ህጻናትና ማህበራዊ ጉ ጉዳይ ቢሮ ኃላፊ ብርቱካን ሲሳይ ሴቶች በሌማት ትሩፋትና በከተማ ግብርና እንዲሳተፉ ከግብርናና ከእንስሳትና ሳብት ልማት ጽሕፈት ቤት ጋር በጋራ እየተሰራ ስለመሆኑ ተናግረዋል። ሴት የስራ ኃላፊዎች በሴቶች የተሰሩ የልማት ስራዎችን የመጎብኘታቸው ምክንያት በቀውስ ጊዜ ሆኖ ጥሩ ስራ መስራት እንደሚቻል ለማስገንዘብ ነው ብለዋል። እንዲያዩ የፈለግ ነው። አሁን የገጠመን ፈተና አለ፣ ግን በፈተናው መሸማቀቅ ሳይሆን የገጠመንን ፈተና በደንብ መስፈንጠሪያ አድርገን እንድንጠቀመው እንዲማሩበት፣ ሁለተኛ ደግሞ የሚመሩትን ማህበረሰብ ደግሞ ችግር አልባ የሚመጣ ስኬት እንደሌለ እንዲያውቁ ያንንም ወስደው ወደ ወረዳቸው ወደ ክፍለ ከተማቸው ወደ ዞናቸው እንዲያሰፉ ነው ዛሬ ትልቁ የዚህ የመስክ ጉብኝት ስራችን። በዚህም ስራችን ትልቅ ነገር አግኝተናል ብለን እናስባለን። ሴቶች የተሻለ ተጠቃሚ እንዲሆን እየተሰራ ነው ያሉት ኃላፊዋ እድል ከተሰጣቸው መስራት እንደሚችሉ አሳይተዋል ብለዋል። ሴቶች ለልማት ካሰማራ ናቸው፣ በጣም ጥበበኞች ናቸው ይችሉበታል። ባገኙት ሀብት ደግሞ ማህበራዊ ትስስራቸውን ያጠነክራሉ። በጣም ትልቅ ነገር ስለሆነ ምንፈልገውም ተደጋግፎ፣ ተሳስቦ፣ ተሞክሮ፣ ተወሳስዶ ያለውን እውቀት በጋራ አንዱ የሚያውቀውን አንዱ ለማያውቀው፣ አንዱ ገንዘብ ያለው አንዱ ቦታ እንዲሰሩ ነው። እሱን በደንብ ያየንበት ሁኔታ አለ። ከተማ እየተሰሩ ያሉ የዶሮ እርባታ፣ የወተትና የንብ ሀብት ልማት እንዲሁም የኮሪደር ልማት ስራዎችን ጎብኝተዋል። ተቋማት አካባቢን የማይበኩል ቁሶችን በመጠቀም ለአካባቢ ጥበቃ የድርሻቸውን እንዲወጡ የጎንደር ዩኒቨርሲቲ ጠየቀም። የዓለም አካባቢ ቀን ከፕላስቲክ ብክለት ነፃ በሆነ ዩኒቨርሲቲ ለከተማችን ምሳሌ እንሆናለን በሚል መሪ መልእክት በጎንደር ዩኒቨርሲቲ በጽዳት ዘመቻና በፓነል ውይይት ተከብሯል። ደስታ ካሳ ስልስር ይህ ዓለም አካባቢ ቀን በጎንደር ዩኒቨርሲቲ ከፕላስቲክ ብክለት ነፃ በሆነ ዩኒቨርሲቲ ለከተማችን ምሳሌ እንሆናለን በሚል መሪ ቃል በጽዳት ዘመቻና በፓናል ውይይት ተከብሯል። ጎንደር ዩኒቨርሲቲ ከፕላስቲክ ነፃ የሆነ ተቋም በመፍጠር በኩል በቀጣይ በትኩረት እንደሚሰራበት የዩኒቨርሲቲው የአስተዳደርና ልማት ምክትል ፕሬዚዳንት አቶ ልጅ አለም ጋሻው ገልጸዋል። እንደ ተቋም ከፕላስቲክ ነፃ የሆነ ተቋምን ግቢን መፍጠር አንድ ቅር ተደርጎ ቆሻሾቻችን እንዴት እናስወግድ የሚለውን የአሰራር ስርዓት ጭምር ዘርግቶ መስራት ያስፈልጋል። የዚህ ቆሻሻ ባለቤቶች እኛ ነን። ካወጋገድ ጀምሮ ተጠቅመን የምንጥልበት አኳኋን ነው ለዚህ የዳረገን የሚገኘውና ይሄንን ያሳሰብ ለውጥ እዚህ የተገኘን የዩኒቨርስቲው ማህበረሰብ አባላት ለሁሉም አካል በማስረዳት ቆሻሻን በመጠየፍ አወጋገዱን ስርዓት እንዲይዝ ጭምር በማድረግ ምድራችንን ጤናማ ለማድረግ የሚደረገው ርብርብ ላይ የጋራ ኃላፊነታችን እንወጣ የሚል መልእክት ነው ያለኝ። በዩኒቨርሲቲው ከጽዳት ዘመቻ ባሻገር የፓናል ውይይት የተካሄደ ሲሆን በፓናል ውይይቱ ላይም የፕላስቲክ ምርቶችን አጠቃቀምና አወጋገድ በተመለከተ ጥናታዊ ጽሑፎች ቀርበው ውይይት ተደርጎበታል። በመድረኩ የተገኙ ተሳታፊዎች በበኩላቸው የፕላስቲክ ምርቶችን መልሶ መጠቀም የሚያስችል ስርዓት መዘርጋት ይገባል ብለዋል። ፕላስቲክ ዋተር ቦትልም ስንጠቀም የት ነው ዳምፕ የምናደርገው የሚለውን፣ እንደዛ አይነት ፋሲሊቲዎች ደግሞ እኛም ግቢያችን ላይ ያስፈልገናል። በነገራችን ላይ ጎንደር ውስጥ እኔ ተሸክም የሚዞርበት ጊዜ አለ የሆነ ቦታ ላይ የተወሰኑ እንደው ጠርቀም ያሉ ፕላስቲኮች ሳይ የወተር ቦትሉን የምጥልበት አጋጣሚ አለና ብዙ ጊዜ እንቸገራለን። እንዲህ አይነት ነገሮች እንደው መሰራት ቢችሉ ሪሳይክል በሚያደርጉ በሚያደርጉና ባዮፕላስቲኩን በሚያመርቱ መካከል አብረው በጋራ የሚሰሩበትና የተቻለ ውጤት የሚገኝበት ነገር ቢኖር ጥሩ ነው የሚል እምነት አለኝ። እንደ ጎንደር ከተማም በጣም ብዙ ኢቨንቶች ኦርጋናይዝ እናደርጋለን። እዛ ላይ የሚቀርቡ የፕላስቲክ ቦትል እንትኖች በጣም ትልቅ ሂውጅ የሆነ የፕላስቲክ ቦትል ፖሊሽን ሊያመጡ የሚችሉ ናቸው። እና የወረቀት ቦትሎችን መጠቀም ብንችል በየቢሮዎቻችን ይሄ በጣም ኢንትረስቲንግ የሆነ ኢኒሺቲቭ ስለሆነ ይህንን ማስፋት፣ ተቋማት አካባቢን በማይበክሉ ቁሶች መጠቀምና የፕላስቲክ ምርትን ሙሉ በሙሉ ማስወገድ ላይ መስራት ቀዳሚ ተግባር መሆን እንዳለበት የገለጹት ደግሞ የዩኒቨርሲቲው አካዳሚክ ምክትል ፕሬዚዳንት ዶክተር ካሳሁን ተገኘ ናቸው። ከፕላስቲክ አጠቃቀም ነጻ የሆነ ማህበረሰብ ለመፍጠር የግንዛቤ ፈጠራ ስራ እንደሚጠይቅም ዶክተር ካሳሁን ገልጸዋል። ለሌላው ማህበረሰብ አርአያ ሆነን ማሰማር ማስተማር አለብን እና ተተኪ የሆኑ ነገሮችን ማማተር ማየት ማሰብ ከተመራማሪዎች የሚጠበቅ ነው እና እሱን ነገር እንደ ተቋም የያዝናቸው ነገሮች አይ ቲንክ በምርምር በኮመርሻላይዜሽን በኢንተርፕራይዙ አካባቢ ብዙ ስራዎችን መስራትና ለዚህ ለህብ ማህበረሰባችን ተደራሽ የማድረግ ስራ መስራት አለብኝ። በጎንደር ከተማ አስተዳደር የወዳደቁ የፕላስቲክና ወረቀት ምርቶችን መልሶ መጠቀም ላይ የተደራጁ ኢንተርፕራይዞች እየሰሩ መሆናቸውን የከተማ አስተዳደሩ አካባቢ ጥበቃ ጽዳት ውበትና አረንጓዴ ልማት ጽሕፈት ቤት ኃላፊ አቶ ሆና ለማሻገር ይነግረውናል። እያንዳንዷ ፕላስቲክ በመልሶ መጠቀም እየገባ ነው። እየተሰበሰበ ያለበት ሁኔታ ነው ያለ ኢንተርፕራይዞች በመብዛታቸውና ጥቅሙን በማየታቸው ሁሉም ፕላስቲክ እየተሰበሰበ ያለበት ነው። ፕላስቲኩ ብቻ አይደለም። ፕላስቲኩ ላይ የሚለጠፈው ወረቀቱን፣ ፕላስቲኩን የመልሶ መጠቀም እየሰሩ ነው። ወረቀትን እንደገና መልሶ የመጠቀም ስራ የሚሰሩ ኢንተርፕራይዞች ተደራጅተው በስፋት እየገቡ ያሉበት ሁኔታ ያለን፣ ግን እነዚህን ማጠናከር ይጠይቃል። ዩኒቨርስቲውም በዚህ በኩል እንዲረዳን እንፈልጋለን። ጎንደር ከተማ በኮሪደር ልማት ላይ በመሆኗ የከተማን ውበት ለመጠበቅ በሚደረገው ጥረት የቆሻሻ ማጠራቀሚያዎች እየተዘጋጁ እንደሆነም ተገልጿል። ለፈተና ብቁ የሚያደርጋቸውን የማጠናከሪያ ትምህርትና ትምርትና ስልጠና መውሰዳቸውን በሰሜን ጎንደር ዞን ደባር ከተማ የሚገኙ የ12ኛ ክፍል ተማሪዎች ተናገሩም። ተፈታኝ ተማሪዎች የተሻለ ውጤት እንዲያስመዘግቡ በስነንቦናና በእውቀት ተገቢ የአቅም ግንባታ ስራዎች መከናወናቸውን የሰሜን ጎንደር ዞን ትምህርት መምሪያ ገልጿል። ደረጀ ደርበው ተጨማሪ አለው። በሰሜን ጎንደር ዞን ሰባት ወረዳዎች በሚገኙ አስራ ዘጠኝ ሁለተኛ ደረጃ ትምህርት ቤቶች ከአምስት ሺህ በላይ ተማሪዎች የዘንድሮ አመት የአስራ ሁለተኛ ክፍል ሀገር አቀፍ ፈተና እንደሚወስዱ የዞኑ ትምህርት መምሪያ መረጃ ያመለክታል። ተፈታኝ ተማሪዎቹ የተሻለ ውጤት እንዲያስመዘግቡ የማብቃት ስራ ሲከናወን ቆይቷል። ከመደበኛ የትምህርት ጊዜው በተጨማሪ ቅዳሜና እሁድን ጨምሮ በተለያዩ ጊዜያት በተመረጡ መምህራን የማጠናከሪያ ትምህርት ሲሰጥ መቆየቱን የሰሜን ጎንደር ዞን ትምህርት መምሪያ ላ ፊ ክቡር አሰፋ ተናግረዋል። እንደ ዞናችን በስድስት ትምህርቶች አዳር ጥናት የጀመሩ ትምህርቶች አሉን። ቀሪዎቹ ደግሞ ቅዳሜና ውድን ጨምሮ ለመምህራን ይብን ከውስጥ ገቢ ኢንሴንቲቭ በመክፈል ተማሪዎችን ለመደገፍ የትምህርት አመራሩም ስፔሻሊ መምህራን ደግሞ ጥሩ እንቅስቃሴ ሲያደርጉ ይቆያሉ። ከዚህ ድጋፍ መካከል ለምሳሌ ቤተ መጻሕፍትን ቅዳሜና ውድን ጨምሮ ክፍቴ ማድረግ፣ ተማሪዎችን በተመረጡ መምህራን በትርፍ ሰአት ማስተማር እነዚህና የቤተ ሙከራ ስራዎችን በአግባቡ እንዲሰሩ ለማድረግ የተሰራበት ሁኔታ ነው። የደባርቅ ከተማ ትምህርት ጽሕፈት ቤት ኃላፊ ፈረደይት ባረክ ከትምህርት ቤቶች ጋር በመነጋገር የልዩ ፍላጎት ተማሪዎችን የማገዝ ስራ መከናወኑን ተናግረዋል። ሴት ተማሪዎችን በዚህ ፈተና በጣም ዌል ትሬንድ እንዲሆኑ ብቃት እንዲኖራቸው ለማድረግ የተሰራው ስራ በሶስቱም ተቋማት ላይ ከፍተኛ ነው ማለት ይቻላል። የልዩ ፍላጎት ተማሪዎቻችን የሚፈልጉትን ድጋፍ ከተማሪው ሁኔታ አንጻር የሚፈልጉትን ድጋፍ በማድረግ አይነ ስውር ከሆነ ምን ይደረግለታል? አካል ጉዳተኛ ከሆነ ምን እናደርግለታለን? ይህን ሁሉ አቅደን ነው ስንሰራ የነበር። ከዚህ በፊት በነበረው የፈተና ሂደት ተማሪዎች ዝቅተኛ ውጤት ያስመዘገቡበትን የትምህርት አይነት ለማሻሻል ልዩ ድጋፍ መደረጉን የደባርቀ ከተማ አስተዳደር የሁለተኛ ደረጃ ትምህርት ቤቶች ጉድኝት ሱፐርቫይዘር ሰለሞን አማረ ተናግረዋል። ተማሪዎቻችን በተመረጡ መምህራን፣ በተመረጡ የትምህርት አይነቶች ከታህሳስ መጨረሻ ጀምሮ ለማዘጋጀት ሞክረናልና በተቻለ መጠን ያው ሳብጀክት ማተሮችን ለይተናል ኢንተራንስ ኤግዛም የሚወስዷቸውን ሳብጀክት ማተሮችና ተማሪዎቻችን የሚፈልጓቸውን መምህራን ለይተን ነው ከትምህርት ከመደበኛው ትምህርት ውጭ ስናግዛቸው ይቀረምን። አስተያየታቸውን የሰጡ ተማሪዎችም ለፈተና የሚያዘጋጃቸውን የተለያየ ትምህርትና ስልጠና ሲወስዱ መቆየታቸውን ገልጸዋል። በስነልቦናዊም በሴቶች ተብሎ በሚሰጠ ድጋፍም በተለያዩ ትምህርት ቤቶች የሚመጡ መምህራኖች መጥተው ለሴቶችም ለወንዶችም የተለያዩ ድጋፎችን ሰጥተው ጥሩ ስልጠና ተሰጥቶናል። መሰረታዊ የሚባሉ ዝግጅቶችን እያደረግን ነው። ከራሳችን ዝግጅቶች በተጨማሪም ደግሞ መምህሮቻችን ቅዳሜና እሁድ ድጋፍ እያደረጉልን ነው። ከፈር ሴምስተር ጀምሮ እስካሁን እስከ ሴኮንድ ሴምስተር ባለው ድጋፍ አድርገውልናል። መምህሮቻችን በቀሪ ጊዜዎች ተማሪዎች ሳይ ዘናጉ እስከ ፈተና ጊዜው ድረስ እንዲዘጋጁ ለማድረግ የክትትልና ድጋፍ ስራው ይቀጥላል ተብሏል። የሕክምና አገልግሎቱን ለማሻሻል ከረጅ ድርጅቶች ጋር በቅንጅት እየተሰራ መሆኑን የመተማ ጠቅላላ ሆስፒታል አስታወቀም። በምዕራብ ጎንደር ዞን ለመተማ ጠቅላላ ሆስፒታል ድጋፍ ላደረጉ ግብረሰናይ ድርጅቶች የእውቅናና የምስጋና መርሃ ግብር ተካሂዷል። በመርሃ ግብሩ በየደረጃው የሚገኙ የስራ ኃላፊዎች የሆስፒታሉን የስራ እንቅስቃሴም ተመልክተዋል። በሜዲካል ቲም ኢንተርናሽናል ግብረሰናይ ድርጅት የመተማ ፍጥጥ ሳይት አስተባባሪ መስፍን መኮንን የስደተኞችና የአካባቢውን ማህበረሰብ ጤና ለመጠበቅ በትኩረት እየተሰራ ነው ብለዋል። ድርጅቱ ከ17 ሚሊዮን 800 ሺህ ብር በላይ ወጪ በማድረግ የመብራት ችግር ለመቅረፍ የሶላር ፓነል እና ሌሎች ለእናቶችና ህጻናት ጤና ክትትል የሚውሉ ቁሳቁሶችን ማበረከቱን ተናግረዋል። የዞኑ ዋና አስተዳዳሪና የመተማ ጠቅላላ ሆስፒታል የቦርድ ሰብሳቢ አቶ እያሱ ይላቅ በዞኑ ግብረስናይ ድርጅቶች የህብረተሰቡን ጤና ለመጠበቅ እያበረከቱት ላለው አስተዋጽኦ ምስጋና አቅርበዋል። የጤና አገልግሎት ጥራትን ለማሻሻል ሰላምን በማጽናት ከረጅ ድርጅቶችና አጋር አካላት ጋር በተቀናጀ መንገድ መስራት እንደሚገባም ዋና አስተዳዳሪው መልእክት አስተላልፏል። አካባቢው ወረርሽኞች በስፋት የሚከሰቱበት በመሆኑ ሌሎች ድርጅቶችም ለሆስፒታሉ ድጋፍ እንዲያደርጉ ጥሪ አቅርበዋል። መረጃውን ያደረሰን የምዕራብ ጎንደር ዞን መንግስት ኮሚኒኬሽን መምሪያ ነው። የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላቸኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልን።